ሰላም ሰላም እንዴት ነሽ? አቤል ይባላል። ስለ ጃምቦ ሪል ስቴት አንዳንድ ነገር ማወቅ ፈልጌ ነበር የመጣሁት፣ ይቻላል? እንኳን ደህና መጣህ። በድጋሚ ካኪዳን እባላለሁ። የጃምቦ ሪል ስቴት እሺ፣ የሽያጭ አማካሪ ነኝ። ጃምቦ ሪል ስቴት ወደ ሪል ስቴት ሴክተሩ ከመምጣታችን በፊት ግሩፕ ነበረ፣ ጃምቦ ግሩፕ በኮንስትራክሽን ዘርፍ ወደ 29 ዓመት፣ ወደ ሪል ስቴቱ ከመምጣት በኋላ ደግሞ 9 ዓመት ደግሞ እንግዲህ ጃምቦሪ ሊስቴት አስራስድስት ሳይቶችን አስረክቧል ብያዩ ከዛ መሀል ግሎባል ላይ ሰባት ሳይት አራት ኪሎ ቦሌ ቀላሚ እንዲሁም ደግሞ አዋሪ ላይ አሁን በቀርቡ በአንድ ጊዜ ውስጥ የምናስረክበው ሳይቶች አሉ። እሺ አሁን ላይ ደግሞ ከአራት ምቶ አርባ ሺህ ብር ጀምሮ የወጣች ሳይት አለና ስለ ሳይት ስ አንዳንድ ነገር በ እሺ ይሄ አዲሱ ሳይታችን ሳር ቤት ቫቲካን ኤምባሲ ጃ የሚገኘው ሳይት ሲሆን አምስት ቤዝመንት ያለው ጂ ፕላስ 16 የሆነ ህንፃ ነው። ከፍሎ 12 ቤት እንዲሁም ለእነዚህ 12 ቤቶች ደግሞ አምስት ሊፍት በውስጥ ያካታ ስንባቸው ናቸው። እሺ ስንት ካሬዎች አሉ እዚህ አፓርትመንት ላይ? ከስቱዲዮ እስከ ባለሶስት መኝታ በተለያየ የካሬ አማራጭ በማግኘት የሚችለው ስቱዲዮ ለምሳሌ አባራት ካሬ አለ። ባለ አንድ መኝታ ደግሞ 64 ካሬ እና 97 ካሬ ያለ እንዳማራጭ። ባለ ሁለት መኝታ ከ99 ካሬ ጀምሮ በተለይ የካሬ አማራጭ አለን። እንዲሁም ባለ ሶስት መኝታ ደግሞ 145 ካሬ ያለን ማለት ነው። እዚህ አፓርትመንት ላይ በካሬ ሰሚ ፊኒሽ ለሚፈልግ ሰው በካሬ 100 ሺ ብር፣ እንዲሁም ፉል ፊኒሽ ለሚፈልግ ሰው ደግሞ በካሬ 120 ሺ ብር የሚሸጥ የሚገኘው ከፈሉ ላይ ነው። አከፋፈላችን የሚሆነው አስር ፐርሰንት ነው ቅድሚያ ክፍያ እያስከፈልን ያለ ነው። ቀሪውን ክፍያ ደግሞ በሁለት ዓመት ጊዜ ውስጥ በግንባታ ሂደት ነው። ይህ መቼ ነው የምታስረክብኝ? ሳይት ማስረከቢያ ጊዜያችን አንድ አመት ከአስር ወር ነው። ኤግዛክት የሆነ ታይም አለ እኛ የምናስረክብበት ሰኔ ሰላሳ 2019 የእኔን ሳይት የምናስረክበው። ሁስ አሁን አንድ አመት ከስምንት ወር ይቀራል ማለት ነው። ይሄ የሚመለከት ሰው እናንተ እንዴት ማግኘት ይችላል? እሺ አሁን ቢሮችን መስቀል ፍላወር ነው። እንዲሁም ደግሞ ይህ ቪዲዮ ለሚመለከት ሰው ከስር ባለው ስልክ እንዲሁም ደግሞ ዋትሳፕ ቴሌግራም ስለምንጠቀም በዛ ላይ ማግኘት ይችላል። ውድ የዩቱብ ቤተሰቦቻችን ከጃምቦልስ ጋ የነበረ ቆይታ የሚመስል ነበር። እነሱን ማግኘት የምትፈልጉ ሰዎች ከታች ባስቀምጡ ሱ ቁጥር ማግኘት ትችላላችሁ። እናመሰግናለን።